አርቲስት ሚኪ ተስፋዬ ራሱን ከጉማ አዋርድ አግሏል። ዛሬ በፌስቡክ ገጹ ላይ እንደለቀቀው ከሆነ በራሱ በአርቲስት በሚኪ ተስፋዬ ፔጅ ላይ ከስድስት ሰዓት ከሌሊቱ ፊልም አዘጋጅ ጋር ስለ ሚኪ ተስፋዬ እና ሚኪያስ ተስፋዬ ስናወራ ስምን አስታክዬ ልስጣቸው ወይ? ሲለኝ መጀመሪያ መስሎኝ የነበረው ፊልሙ ጥሩ እይታ ስላገኘና አንዳንድ በቃል የገቧቸውን የፊልማችን ከእይታ በኋላ ውጤታማ ከሆነ ቃላቸውን ለመፈጸም ከአጋሮቻቸው ጋር ለባለሙያዎቹ የምስጋና ዝግጅት ሊያደርጉ ነበር የመሰለኝ፣ እኔ ብሆን የማደርገውን ማሰቤ ነው። በስራና በእንቅስቃሴ ላይ ሆኜ በደንብ ያልሰማሁት ቃል ኖሚኒ የሚለውን ቃል መሆኑን የገባኝ ግን እነሱም እንደ እናንተ ስሜ ሚኪያስ የመሰላቸው ሰዎች የጉማ ፊልም አዋርድ ተመራጮችን ፖስተር ከመልካም ምኞት ጋር በውስጥ ሲልኩልኝ እና የእናንተም የግብዣ ቴክስት ሲደርሰኝ ነው። ጉማ አዋርድ መጀመሩንም የገባኝ ይሄኔ ነው። እናንተ ሶስተኛው ግን ብትሆኑም ነገሩ ሲገባኝ ለፊልሙ አዘጋጅና ለእናንተም ከውድድሩ ተሳትፎ እንድታስወጡኝ ከምስጋና ጋር ቴክስት አድርጌ እሺ ወይም እምቢ የሚል መልስ ስላላገኘሁ በውድድሩ ላይ ከመሳተፍ ራሴን ማግለሌን ከታላቅ አክብሮትና ትህትና ጋር አሳውቃለሁ። አመሰግናለሁ። ለሌሊቱ 6 ሰዓት ለስድስት ሰዓት ከሌሊቱ ጓደኞችና አጠቃላይ ባለሙያዎች መልካም እድል እየተመኘሁ ለጉማ አዋርድ አዘጋጆች ያማረና የተሳካ ዝግጅት እንዲሆንላችሁ እመኛለሁ ብለዋል አርቲስት ሚኪ ተስፋዬ። በስሙ ምክንያት ይሁን በሌላ ነገር ምክንያት እንደሆነ አናቅም። በእርግጥ የስም ጉዳይ በጣም ሲሪየስ ጉዳይ ነው። ሚኪ ተስፋዬ በብዛት ያው ተቆላምጦ ነበር ይመስለን ስሙ። ለካስ ትክክለኛ ስሙ ሚኪ ተስፋዬ ነው። ምናልባት ሚኪያስ ተስፋዬ ብለው ስለጠሩት ተናደው ይሁን አናቅም። በዚህም ይሁን በሌላ ምክንያት፣ ባላወቅነው ምክንያት ራሱን ከውድድሩ አግሏል። ወደ ሚዲያው ቀርቦ ግን በምን ምክንያት እንደሆነ ቢያሳውቀን ደስ ይለናል። እናመሰግናለን።